እንደሚታወቀው ትንሱና አላዛር ጅማሯቸው በጣም ደስ ይል ነበር። ዛሬ ላይ ግን እጅግ በጣም በሚያሳዝን ሁኔታ እየተዋደዱ በዚህ መልኩ ተላቅሰው ተቃቅፈው ተለያይተዋል ማለት ነው። ምንድን ነው የተፈጠረው ነገር? ትንሱ በዚህ ልክ ልትጨክን የቻለችበት ምክንያት ምንድን ነው? ብዙ ሰዎችም ተረጁ እባክሽ እያሉ እየለመኗት እየተማፀኗት ይገኛሉ። እሱም እቤቴ መውጣት አትችም እንደው ካስፈለገች ማግሌ ልኬ አገባሻለሁ እንጂ አንቺ እኔ ሚስት ነሽ በጭራሽ እኔን ለቀሽኝ ትተሽኝ መሄድ አትችም ያላንቺ መኖር አልችልም እያላት እንግዲህ አጎት የሚባል ሰው አንድ ሰው እንግዲህ ያለችበት ድረስ በመምጣት ጎትቶ ይዟት ሄዷል ማለት ነው። ትንሱ ምክንያቷን ግልጽ ባታደርግም፣ ነገር ግን እያቀረበች ያለችው ምክንያት ለማንም ሰው አሳማኝ እየሆነ እንዳልሆነ ነው እየተረዳን የምገኘው። እኔ በበኩሌ ያየውት ነገር የተረዳውት ነገር ትንሱ ጋር ጥፋት እንዳለ ነው። ነገር ግን አሁንም እሷ ያለችበትን ሁኔታ ወይም ደግሞ እሷ ያለችበትን ችግር ወይም ደግሞ እሷ ካላዛርጋ መሆን ያልፈለገችበትን ትክክለኛ ምክንያት ባላቅም ነገር ግን አሁን ላይ እየፈረድኩ የምገኘው በትንሱ ላይ ነው። ምክንያቱም መጀመሪያ ላይ ብዙ ስህተቶችን ሰርታለች ማለት ነው። በመቀጠል ደግሞ እናትየዋም ስህተት ሰርታለች ብዬ ነው የማስበው። እናትየዋም በጣም በሚያሳዝን ሁኔታ ምን ማድረግ እንዳለባት ባለማወቅ እንግዲህ ግራ ግብትትት ብሏት ቁጭ ብላ እያለቀሰች ነው የምትገኘው። አላዛር እያደረገ ያለው ነገር፣ እየሆነበት ያለው መንገድ እጅግ በጣም አሳሳቢ ሆኗል። ብዙ ሰዎችም እየተጨነቁ ይገኛሉ። በትንሱና በአላዛር መሀል ምንድን ነው የተፈጠረው ነገር? ዛሬስ የመጣ አንድ አዲስ ሰው አይቻለሁ። ምን አይነት ሰው ነው? ለምንስ ትንሱን ከ አላዛር ጋር አብራ እንድትሆን አልፈለገም። እንግዲህ አላዛር እችን ሴት ማፍቀር ብቻ ሳይሆን እስከ መጨረሻው የህይወቱ አጋር እንድትሆን ሚስቱ እንድትሆን ነው በእናቱ ፊት እንግዲህ እየነገራት የሚገኘው። ትንሱ ግን የምትወደኝ ከሆነ እባክህን አትጉዳይ ነው እያለችው የምትገኘው። እኔ በበኩሌ አላዛር ጎድቶሻል ብዬ አላሰብም። ሊጎዳሽም አይችልም። ለመጉዳትም አላሰብም ብዬ መቶ ፐርሰንት መናገር እችላለሁ። ምክንያቱም አፈቀርኩሽ፣ ወደድኩሽ አለ እንጂ ሊጎዳሽ አልመጣም። ወይም ደግሞ አንቺን ከአላማሽ ወይም ደግሞ ከግብሽ ለማስቀረት ወይም ደግሞ ካቀድሻቸው ከእቅዶችሽ ወደ ኋላ ለማድረግ ምንም ያሰበው ያቀደው ነገር የለም። እሱን የፍቅር ጥያቄ የተቀበልሽ ማለት ከህይወትሽ ህይወትሽ ምስቅልቅሉ ይወጣል ወይም ደግሞ ያሰብሽው ነገር ሁሉ አይሳካም ማለት አይደለም። ምክንያቱም አላዛርን ሁላችንም ስለምናውቀው ማለት ነው። ዛሬ ላይ እንግዲህ በትንሱ ነው በአላዛር ነው መፍረድ ያለብን ወይስ ደግሞ እናትየዋ መጀመሪያ አምጥታ ስታስተዋውቃቸው ይሄ ነገር ይፈጠራል ብላ እንዴት አላሰበችም የሚለውንም ነገር በደንብ ሀሳብ እንሰጥበታለን። ሌላኛው ደግሞ ትንሱ የማይዘለቅ ነገር ወይም ደግሞ እስከ መጨረሻው የማይዘልቅ ነገር ትልቅ ተስፋ፣ ትልቅ ህልም ሰጠዋለች። ምክንያቱም ያደረገችው ነገር በአቀራረቧ ቃላት አጠቃቀማ ብዙ ፍቅርን አሳይተዋለች እና ይሄ ልጅ ለምን አፈቅራት ብለን ልንናገር አይገባም ምክንያቱም ይሄ ነገር እንዲመጣ ካልፈለገች ወይም ደግሞ በዚህ ሰዓት ከማንም ሰው ጋር የፍቅር ግንኙነት መጀመር እንደማትፈልግ ካወቀች ከተረዳች ወይም ደግሞ በራሷ ላይ ውሳኔ ካስተላለፈች በኋላ ካላዛር ጋር በዚህ ልክ መላፋት በዚህ ልክ መተቃቀፍ በዚህ ልክ በጣም በጣም ውብ የሆኑ ቃላቶችን መጠቀም አልነበረባትም። በዚህ መልኩ እንግዲህ በጣም እንደተሳሳተች ነው እየተረዳው የምገኘው። በአጠቃላይ ግን ትንሱ እንደዚህ የሚወዳት ልጅ እንደዚህ የሚያፈቅራት ልጅ ወይም ደግሞ እኔ እውነት ለመናገር በአላዛር ትክክለኛ ነገሩን ተናገሪ ካላችሁኝ በስሜቱ ወይም ደግሞ አሁን ላይ በትክክል መቶ ፐርሰንት አፍቅሯታል ብዬ ለመናገር ድፍረቱ የለኝም። ምክንያቱም እነዚህ ልጆች ገና በአጭር ጊዜ ውስጥ ነው የተገናኙት። በደንብ ቢግባቡም በደንብ ቢተዋወቁም ግን ገና ደግሞ ፍቅር የሚባለው ደረጃ ላይ ደርሶ ትክክለኛ የሆነ ፍቅር ነው ያዘው ብዬ ለመናገር ደፍሬ ምንም ነገር ማስተማመኛ የለኝም። በዚህ ነው የምዘጋው፣ ያላዛርን ነገር ማለት ነውና ትንሱ ግን በዚህ ልክ እንደሚወዳት እየነገራት ቢያንስ በቃላቱ የውስጡን ባላውቅም የውስጡን ፈጣሪ ነው የሚያውቀው። ግን የዋ ሰው ምርጥ ሰው እንደሆነ ነው የማውቀው። ግን በእሱ ስሜት እንኳንኛ እሱ ራሱ እርግጠኛ የሆነ ስላልመሰለኝ እውነተኛና ትክክለኛ ፍቅር ይዞታል ብዬ እዚህ ጋ መቶ ፐርሰንት ደምድሜ ትንሱን ተረጅው ለማለት አልችልም አልደፍርም ማለት ነውና። ትንሱ ግን በዚህ ልክ በቃላት አውጥቶ እየነገራት ከእናቱ ፊት እየለመናት፣ እባክሽን ሚስቴ እንድትሆኝ የህይወት የአጋር እንድትሆኝ እፈልጋለሁ፣ እኔ አንቺን ከዓላማሽ በቃ ከግብሽ ለማስቀረት ከትምህርትሽ ለማስቀረት አልችልም፣ አንቺን እንደውም አግዝሻለሁ፣ አበረታታሻለሁ፣ በቃ በደንብ እደግፍሻለሁ፣ አብረን ብዙ ነገሮችን ማሳካት እንችላለን፣ እባክሽን እያለ እየለመናት፣ እምብኝ አለችበት ምክንያት ምንድን ነው? የተናገረችው በቃላት ምንድን ነው? ሌላኛው ደግሞ ዛሬ ላይ ትናንትና እንደምታውቁት የትንሱን ታሪክ ሁሉን ነገር ተናግራለች። ከየት ተነስታ የት እንደደረሰች በምን አይነት መንገድ እያለፈች እንዳለች ምን አይነት ችግር እንዳሳለፈች ካስከፈ ብዙ ሰዎች ህይወቷን የሚያውቁት ነው። ግን በዛ ሰዓት እናቷ እንጂ ሌላ ሰው አጠገቧ ማንም ሰው እንዳልነበር ስትናገር ነበር። ዛሬ ላይ ግን አጎት ነኝ የሚል ሰው ተቆጣጣሪ ነኝ የሚል ሰው በድንገት መጥቶ ካላዛር ጋር እንድትሆኝ አልፈልግም፣ ከትምህርትሽ እንድትስተዋጎይ አልፈልግም፣ ያስተማርኩሽ፣ ያኖርኩሽ፣ ያሳደግኩሽ፣ የተንከባከብኩሽ ለዚህ አይደለም በጣም በጣም አዝኝብሻለሁ፣ ታሳፍሪያለሽ፣ በማለት ከአላዛር ቤት እየጎተተ ይዟት የሄደው ሰውዬ ማን ነው? ትናንት ያልነበረ ዛሬ ላይ መጦ አንድ ሰው አፈቀርኳ ሲል መደገፍ ሲገባው፣ ጥሩ ነው ህይወትሽን መስመር አስይዥ፣ ጀምሪ፣ ተንቀሳቀሺ፣ እስከ ዛሬ የለፋሽ ወደከምሽ ይበቃል ብሎ ማበረታታት ሲችል፣ ዛሬ ላይ አላዛር ማፍቀሩን ሲነግራት፣ በዚህ ልክ አይሆንም ብሎ ልክ እንደ ህፃን ልጅ እየጎተተ ይዟት የወጣው ሰው ማን ነው የሚለውን በደንብ እናወራበታለን። መጀመሪያ ይህንን ቪዲዮ እስከ ፍጻሜው እስከሚያልቅ ሀሳቤን እስከምጨርስ በጥሞና እንድታዳምጡኝ በአክብሮት እጠይቃችኋለሁ። ሁላችሁንም ማለት ነውና አሁን ላይ እዚህ ጋር ቪዲዮ ዩቱዩብ ላይ ፖስት ሲደረግ እኔ ሀሳቤን አምጥቼ አወራለሁ የማንንም ሰው ሀሳብ የሆነ ሳልሰማ ነው በራሴ ከአንደበቴ በውስጤ የማስበውን የማቅደውን ነገር ነው ትክክለኛ ነገር መጥቼ የምናገረው የራሴ ትክክል ነው ብዬ የማስበውን ነገር ማለት ነውና፣ እንደ አጋጣሚ ሆኖ ስሜታዊ ሆኜ እያወራሁ ስለሆነ የሚያስቀይም ቃል ከተናገርኳችሁ አስቀድሜ በጣም ይቅርታ አድርጉልኝ ብዬ አስባ በቃል እጠይቃችኋለሁ ማለት ነውና፣ ወደ አላዛርና ትንሱ ስመጣላችሁ እንግዲህ ትንሱ መጀመሪያ ጥፋት ያጠፋችሁ ብዬ የማስበው እናትየዋ ናት። ይቅርታ አድርጉልኝ፣ ትልቅ ሰው ናት። ለልጇ መልካም ነገር የምትመኝ ከልጇም አልፋ ለትንሱ እንደ ልጇ የምታያት ልጇ በዛ ሰዓት ሲጎዳባት ትንሱስ ምን አይነት ሁኔታ ላይ ትሆን? ወይኔ ልጄን በሰው ሀገር መጣ ብላ የተጨነቀች ሴት ናት። በጣም ለእሷ ትልቅ ሪስፔክት አለኝ። በጣም እናት የሆነች ለትንሱ ለአላዛር ብቻ ሳይሆን ለሁላችንም እናት የሆነች በጣም አስተማሪ እናት የሆነች ወጣት የሆነች በጣም አስተሳሰቧ ሁሉ የተማረ ሰው በጣም ትልቅ የሆነ ማንነት ያላት ትልቅ የሆነ ስብዕና ያላት ሴት ናት እና ለእሷ ትልቅ ሪስፔክት አለኝ፣ ትልቅ ክብር አለኝ፣ ትልቅ መውደድ አለኝ፣ ትልቅ ፍቅር አለኝ። ግን ደግሞ መጀመሪያ ተሳስታለች ብዬ የማስበው ነገር እቺ ሴት አንደኛ ሃይማኖቷ፣ ከልጇ ጋር ከልጇ ሃይማኖት ጋር እንደማይመሳሰል እያወቀች በዚህ ልክ እንዲቀራረሙ ማድረግ አልነበረባትም፣ በዛ ሰዓት በሄሉ ተጎድቶ ያን ያህል መከራውን ሲበላ ምክንያቱም እችን ልጅ እዛ ሲመጣ አብራው እንደምትሆን አብራው እንደምትቀጥል የሆነ ነገር አስባ አምስት ፐርሰንትም ቢሆን የፍቅረኛው እንድትሆን አስባለች ብዬንም አስበው እንደኔ ማለት ነው። እና ያን ነገር ማድረግ አልነበረባትም። አንድ ሁለተኛ ነገር ደግሞ እነዚህ ሴቱ እነዚህ ልጆች አላዛርና ትንሱ የሆነ ሰዓት ላይ የሆነ ነገር ሊፈጠር ይችላል ብላ ማሰብ ነበረባትና ልጇ እንዳይጎዳ መጠንቀቅ ነበረባት። ምክንያቱም መጀመሪያም በሴት ስለተጎዳ መጀመሪያም በሄሉ ስለተጎዳ ማለት ነውና እዛ ጋር ስህተት ተሰርቷል ብዬ አስባለሁ። በመቀጠል ደግሞ ትንሱ ወደ ህይወቱ ከመጣች በኋላ እኛም ደስ ብሎን ጅማሯቸው በጣም የሚያምር በጣም የተዋህዱ የተግባቡ ልጆች ነበሩ። እና ትንሱ እስከ ጥግ ድረስ የእውነቴን ለመናገር ማለት ነው። በፊት እንደውም አላዛር ከሄሎ ጋ ካለ እያለ ይቅርታ አድርጉልኝ፣ የሄሎን ስም እዚህ ጋ አስገባት አብረው ስለነበሩ ማንሳት ስላለብኝ ነው። እና አብረው እያሉ ፍላጎቱ የነበረው የሚፈልጋት በቃ በጣም ተጭኖ የሚቀርባት በደንብ በቃ እሷን ለማዝናናት ጥረት የሚያደርግ የነበረው እሱ ነበር። አሁን ላይ ግን ከትንሱ ጋር ሲሆን ግን ትንሱ በጣም ገፍታዋለች። እውነት ለመናገር በጣም ገፍታ ነው የመጣችበት። በጣም በቃ ያልሆነ ትልቅ እየተስፋ አሳየችው። አነጋገሯ ስብዕናው ማረከው፣ በቃ እስከ ጥግ ድረስ በቃ የሆነ ዓለምን በቃ በጣም ቀለል አድርጋ፣ በጣም ጥሩ አድርጋ፣ በጣም በቃ እንዴት ልበላችሁ እስከ ጥግ ድረስ አሳየችው። ይሄ ልጅ ፍቅር በቃ ያዘኛል ከእሷ ጋር ፍላጎት አደረበት። እና ይህንን ነገር ማድረግ ካልቻለች ለምን መጀመሪያ ተስፋ ሰጠችው? ለምን የሆነ መስመር አልነበረባት እሷ ነች እየመጣች ስታቅፈው የነበረው እውነት ለመናገር የእውነትን ለመናገር አይታችሁት ከሆነ ከዚህ በፊት በደንብ ቪዲዮቻቸው የምትከታተሉ ከሆነ በትኩረት የምታያቸው ከሆነ እሷ ነች የምታቅፈው ጥሩ ቃላቶችን የምትነግረው በጣም በቃ የምትስበው የምትማርከው የነበረው እሷ ነች ከእሱ ይልቅ እሷ ነች ነበር በቃ ይሄ ልጅ ለምን አፈቀርከኝ አይባልም ለምን ልትጎዳ አትጉዳኝ የምትወደኝ ከሆነ አትጉዳይ አልጎዳሽም ሊጎዳሽም አይችልም አላዛር በተአምር እንኳን አንቺን ማለት ነው የጎዱትን ሴቶች እራሱ መጉዳት የማይፈልግ ሰው ነው። የጎዱትን ሰዎች መጉዳት መልሶ መጉዳት የማይችል ሰው ነው፣ የሚሸነፍ ሰው ነው። እና እንደዚህ አይነት ቃላት መጠቀምሽ ትንሽ በጣም ደስ የማይል ነገር ነው። በመቀጠል ደግሞ ትንሱ አላዛር ጥያቄ አቀረበልሽ፣ እያለቀስሽ እንደማይሆን ከመናገርሽ እንደዚህ እንደዚህ ነው ብለሽ ምክንያቶች በጭራሽ አሁን ልናገር የምችለው እኔ ዛሬ በተናገረችው ንግግር ላይ ነው። የትናንትናውን የነገውን ምናምን ምናምን ውስጧል ያለውን ነገር ምን እንደሆነ አላውቅም። ግን ደግሞ ስለ ዛሬው ሀሳቧ ስናገር ትምህርቴን መማር እፈልጋለሁ፣ ብዙ ሀሳቦች አሉኝ፣ ብዙ እቅዶች አሉኝ፣ ብዙ ማሳካት የምፈልጋቸው ብዙ ህልሞች አሉኝ። ስለዚህ ከዛ ህልሜ መደናቀፍ አልፈልግም ነው እያለች የምትሰጠው ምላሽ ማለት ነው፣ ለእናትየዋም ለአላዛርም። አላዛር አብሮሽ ሆነ ማለት ምን ብሎ ነው ማለት ከትምህርት ቤት ያስቀርሻል ወይስ ደግሞ ምንድን ነው እኔ አልገባኝም። እንደዚህ አይነት ሀሳብ የምትሰጡ ሰዎች ካልፈለግሽው አልፈልገውም ብለሽ መናገር ነው ያለብሽ። እውነትሽን ነው አንድ ነገር ተናግረሻል። እማይሆን ነገር ከሆነ የማይሆን ነገር ተስፋ ላስብበት ብዬ ምናምን ነገር ተስፋ ልሰጥ አልፈልግም ብለሻልና፣ ያ የሚሆንበት ምክንያት ትምህርትሽ እንኳን አሁን በትምህርትሽ ነው ያሳበብሽው፣ በኑሮሽ ነው ያሳበብሽው፣ ባለሽ እቅድ ነው ያሳበብሽው አይደል? ይሄ እቅድ ነገ ተሳክቶልኝ ምናልባት ከተሳካልኝ በኋላ እንደዚህ እንደዚህ ሊፈጠር ይችላል። ያኔ ፈቃደኛ ሆኜ ከአንተ ጋር ለመኖር እችላለሁ ወይም ደግሞ እሞክራለሁ ብለሽ ነበር መስጠት የነበረብሽ። አሁን ግን ሙሉ በሙሉ ከታድርገሽ አይሆንም ነው ያልሽው። በጭራሽ ይሄ ነገር እንደማይሆን ነው እየተናገርሽ የምትገኘውና፣ ሁለት አይነት መልስ ነው የሆነው። ይቃረናል። አንደኛ ትምህርትን ሳልጨርሳልሽ፣ ሁለተኛ ነገር ደግሞ ብቻ ሀሳብሽ የሆነ ግልጽ የሆነ ነገር አይደለም። ውስጥሽ ያለውን መዳን ያለም ነው የሚያውቀው። አሁን ሀሳብ አስተያየት እየሰጠሁ የምገኘው ዛሬ በተለቀቀው ቪዲዮ ነው፣ እንዲህ እያለቀሰ እንዲህ እየሳሳልሽ ቢያንስ እንኳን ጊዜ ልስጥ ብትው ምን ችግር አለው? ጊዜ እኮ ሁሉን ነገር ይፈታል። በአንዴ እንደዚህ ልቡን ከምትሰብሪው በአንዴ ሌላ ሶስተኛ ወገን አስገብተሽ ሌላ ነገር ከሚፈጠር ሌላ ታሪክ። አጎትየው ደግሞ ያልገባኝ ነገር ትናንትና አብሯት ያልነበረ ትናንትና ለእሷ ሕይወት ምንም ግዴ የሌለው ሰውዬ ዛሬ ላይ መጦ ለዛው ማፈቀርኩ ላላት ሴት ምን በድሎ ነው? ልጥለፍሽ አላላት። ከትምህርቷ አላስቀራት። ትምህርቷን እንድታቋርጥ አላደረገ። ላግዝሽ የህይወት አጋር ለሆነ አብሬ ልደግፍሽ እንደጋ አብረን አብረ እንተጋገዘ የህይወት ያጋሩኝ ወድሻለ አፈቅርሻለሁ ነው ያለው። ዛሬ ላይ መጡ አጓትየው እንደ ውሻ ከሰው ቤት አንጠልጥሎ ይዟት የሚወጣበት ምክንያት አልገባኝም። አላዛር እንደ ዛ እየለም ነው። እናትያ እንደዛ ቆማ ያደረገው ነገር ምንም የገባኝ ታሪክ የለም። የገባችሁ ሰዎች ካላችሁ ይህን ነገር አስረዱኝ። አሁን ልናገር የምችለው ዋናው ማሰሪያው ነገር ምንድን ነው? ትንሱ፣ በአጠቃላይ አጥፍተሻል። አላዛርን በስነ ስርዓት ቁጭ ብለች አብረሽበት የማቶኝበትን ምክንያት ትክክለኛ ነገሩን ንገሪው። ያኔ መወሰን ያለበትን ይወስናል። መጠበቅ ካለበትም ይጠብቅሻል። ካልሆነ ደግሞ አንቺ ትክክለኛ እውነተኛውን ነገር ነግረሹ እዚሁ ላይ ሁሉ ነገር እንዲያበቃ የራሱን ሕይወት እንዲኖር የራሱን መስመር እንዲይዝ ራሱን እንዲያረጋጋ መናገር አለብሽ ብዬ ነው የማስበው። እናትየዋንም በጣም በጣም በሚያሳዝን ሁኔታ ስብርብር ብላለች። የእውነት ጨንቋታል። የምትገባበት ሁሉ ጠፍቷታል። በቃ የእሷን ምላሽ ስትሰማ ከባድ ነገር ነው ያደረገችው እና አላዛር በዚህ ልክ እየለመነሽ፣ ዛሬ ገፍተሽ ሄደሽ ነገ ጥሩ ህይወት ይገጥመኛል ማለት አይደለም። ብዙ ሰዎችም እንግዲህ ተረጁ እያላችሁ አትገኛላችሁ። ግን ህይወቱን የምትኖረው አብራው በትዳር ተጣምራ የምትኖረው አብራው የምትኖረው እሷ ስለሆነች እኛ እዚህ ጋር ተረጁ ተረጁ ብለን ምንም የምንጨምርላት ነገር የለም። ወይም ደግሞ ነገ የሆነ ነገር ቢያጋጥማት ምንም የምንጠቅማት የምናግዛት ነገር የለም። ምክንያቱም እኛ እዚህ ሀሳብ አስተያየት እንሰጣለን። በውስጡ ያለውን ነገር ግን ማንም ሊያቅ አይችልም፣ እሷ ብቻ ነው የምታውቀው። እንግዲህ ትክክለኛ የራሷ የሆነ ምክንያት ይኖራታል ብዬ ስላሰብኩኝ ለዛሬ የሰጠሁት ሀሳብ ይሄንን ይመስላል። ግን ዛሬ በተፈጠረው ነገር በጣም አዝኛለሁ። አላዛር ሲያለቅስ ማየት አላቅም። እኔ እንጃ በጣም ነው የሚሰብረው፣ በጣም ነው የሚጎዳው። ትንሱን በዚህ ልክ ስብርብር ብላ፣ እኔ እንጃ ያሰብኩት ነገር ውስጡ የሆኑ ነገር ኑሮ ነው እንጂ በቃ ብዬን ያሰብኩትና እናትዬዋም ደስተኛ ሆና እንደምትቀበላት ነበር ያሰብኩት። ለምን ይሄንን የመሰለ ልጅ በጣምም ደስተኛ እንደሆነች ባለፈውም ስትናገር ነበር። ከአላዛር ጋር እንደዚህ እንደዚህ ብላ ትንሱ ስትነግራት ደስተኛ እንደሆነች ስትናገር ነበር። አሁን ላይ አጎትየው መጦሪ ጓገጭ እያለ እሷ እራሷን ነው ያስተማረችው፣ እራሷን ነው ያኖረችው። ማንም ሰው አላገዛትም፣ አልደገፋትም አይደለ? ዛሬ ላይ ደግሞ በህይወቷ እኔ የሀሳብ አስተያየት እሰጣለሁ። አንድ ምክንያት ሳይሰጥ እንኳን ልጅቷን እንደ ተማረ ሰው የተማረ ይመስላል፣ ወጣት ይመስላል። በዚህ ልክ አመናጭቆ እሷን በመውሰዱ እጅግ ያሳፍራል። አላዛርን በጣም ቀስሙን ነው የሰበራችሁት። ብቻ ግን የነገውን ፈጣሪ ያውቃል። እኔ ለዛሬ የምሰጠው ሀሳብ አስተያየት ይህንን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንደነገርኳችሁ አስቀያሚ ቃላት ተጠቅሜ ከሆነ በጣም ይቅርታ አድርጉልኝ፣ እንዳትታዘቡኝ። ምክንያቱም በጣም ልቤ ስለተነካ ነው። ማፍቀር ለካ እንደዚህ ነው። አንዳንዴ ካፈቀሩት ሰው ጋር መኖር ለካ ላይቻል ይችላል። እየተዋደዳችሁን መለየትም አለ ለካ የሚለውን ነገር ውስጤ በጣም ስለነካኝ ነው። ብቻ ግን ሰላም ያሳድራል። ሌላ ምንም ልል አልችልም።